ያልተረገዘ የሚያስምጡ ሰዎች አሉ። እራሳቸው ይሰጣሉ። አይ ና ሃሌሉያ! ማናንተ ዘይት አምጣ መጥበሻ ይመስል በየሰው ጭንቅላቱ። ማን ነው? ጳውሎስ ነው? ጴጥሮስ ነው? ከሐዋርያት ማን ነው ጭንቅላቱ ላይ ዘይት የተደፋበት? አይደለም። እነሱ በማን ጭንቅላት ላይ ነው ዘይት የደፉት? ይህ እኮ ብሉይ ኪዳናዊ ነው። ብሉይ ኪዳንን ከአዲስ ኪዳን እንኳን መለየት የማይችል ያ እኮ ጥላ ነው። ዘይኒት ቅባት እያመጣ በሰው ጭንቅላት ላይ እኔ አንድ ጊዜ ያ ቦታ የሰማሁት አንዱ ልጁ ጌታን አያውቅም፣ እንግዳ ነው። ፌሎ ላይ ምናምን መጥቶ ውጭ ውላል። እንግዳ የመጣ ሰው ሁሉን ያ ይላለን፣ ዝም ብሎ ፈዞ እንዲህ ሲል አገልጋይ ና፣ ናንተ ልጅ ማ ና፣ ለመጀመሪያ ጊዜ ጴንጤ ቸርች መጣው። ዛሬ የቅባት ቀን ነዋል። ምን አልክ? የቅባት ጌታን አልተቀበለም እኮ ገና። የቅባት ቀን ነው ዛሬ። ልጁ ግራ ብቶ ጋሽ ልታቆላላኝ ነው እንዴ? ሽንኩርት ብቻ ነው የቀረው እኮ፣ ምንም ሌላ ዘይት አለ፣ ውሃ አለ፣ እሳት አለ፣ ምን ቀረ? ሰዎች በሚሰሩ ድራማ ወገኖቼ፣ እባክህ ተው። እውነተኛው የመንፈስ ቅዱስ የጸጋ መፍሰስ ወደ ቤተ ክርስቲያን ይምጣ፣ አሜን። ባንኮኒው ጀርባ የቆመ ባለሱቅ ነው መንፈስ ቅዱስ። ባለሱቁ እዚህ ጋር ቆሞ የሚፈልገውን ነው የሚሸጠው፣ ወይስ ሰዎች የፈለጉትን ነው የሚሸጠው? ክብር የት አለ? አዎ አለ። ለአንቺስ ዘይት አንቺስ ሳሙና፣ አይ ሳሙና አይሁን ለአንቺ ይላል አይልም። አይልም። መንፈስ ቅዱስ እንደዛ ባለ ሱቅ ነው። አንተ ትመጣና፣ እኔ ትንቢት ነው የምፈለገው። ኦኬ፣ ትንቢት ነው የፈለግሽ? አዎ፣ ችግር የለም እንጂ ለአንቺ ምን ስትሉኝ፣ እኔም መዝሙር ነው የፈለግሽው? አዎ፣ ችግር የለም እኔ አላስጨንቅም። ና ና ና እንካ ብሎ ሚሰጥ ከባንኮኒ ጀርባ እንደቆመ ባለ ሱቅ፣ እኛ የፈለግነውን ገንዘብ አውጥተን እንደምንወስደው እቃ ነው። ይሄንንማ ሐዋርያ ሥራ ምዕራፍ ስምንት ላይ ማን ነው ስሙ? ጭጭ ነው ሰዎች ለሽ እያሉ መንፈስ ቅዱስ ሲሞላ ክፍት የስራ ቦታ ሁሉ ስጦታ አምጥተው አሁን ሰዎች የሆነ ነገር ሲገዙ የሆነ ጸጋ እንደሚቀበሉ በገንዘብ ከሱቅ እንደሚገዛ የሆነ ነገር ይሄንን ነገር ይዛችሁ ከሄዳችሁ በቤታችሁ ሳጥን ውስጥ አስቀመጣችሁ ተሰለፉ ሲባል ሰው እንደ ዳቦ ቤት ወረፋ ሰው ሁሉ ይሰለፋል። እናንተ እንደዛ ታደርጋላችሁ ማለት ሳይሆን፣ ሰፈር ውስጥ እንዲህ አይነት ነገር ይጠፋል። ይጠፋም የሰፈር ባህሪ ደግሞ ሊጋባ አይችልም። ሰፈር መጥፎ ነው። አንዳንድ ክፉ ነገር እየተቃወማችሁ ይለውጣችኋል። አንዳንድ ቤተክርስቲያን መዝሙር ትኩረት ያደርጋል። አንዳንዱ ትንቢት፣ አንዳንዱ ደግሞ ትምህርት ነው። እኛ ቸርች ኢየሱስም ትምህርት ልክ ሃይስኩል ይመስላል። ስትገቡ ክፍል አንድ። በክፍል አንድ ውስጥ ሶስት ነጥብ አለ። በመጀመሪያ ውስጥ እስከ ቀ አለ። በሁለተኛ ውስጥ እስከ ሸ አለ። በቃ ሰው ሁሉ ትምህርት ብቻ ነው። ኮሌጅ ነው ቸርች ኮሌጅ ነው ወይ አይደለም? ትምህርት ዋናው ቃል ነው። ሌላው ሁሉም የሚል አለ። አንድ ቸርች ደግሞ ዋናው መንፈስ ቅዱስ ና ፊደል ይገላል። ሀምሳ ሁለቱን ሳምንት ሀምሳ ሁለቱ ዋና ተምረን አንዱ ከአንዱ ጋር በምን እንደሚያያዝ ግራ እስኪገባን ድረስ ኮንፊዥን አለ። የአስተሳሰብ ኮንፊዥን ብቻ ሳይሆን የኑሮና የልምምድ ኮንፊዥን አለ። ልዩ ልዩ ቢሰጪው እግዚአብሔር ነው፣ ለምን ደሃ እንሆናለን? ስቶሩ እኮ ሙሉ ነው፣ ገና አልተነካም። አንድም የጸጋ ስጦታ አይጎልባችሁም የተባለችው ቤተ ክርስቲያን የጸጋን ሁሉ አምላክ ይዛ ጸጋን በጸጋ ምንም ያደርግ የሚሰጥ በጸጋ ዙፋኑ የተቀመጠ የጸጋ ሁሉ ባለቤት የሆነውን ጌታ ይዛ የጸጋ ድሃ ሆነ ታላችሁ። በአንድና በሁለት የጸጋ ስጦታ ብቻ ተንጠልጥላ ቤተክርስቲያን ትኖራለች። የመጀመሪያ ቀን ሙሉ ወንጌል ቸርች መጥቼ ከዚህ ለኛ ቤተክርስቲያን ዝግ ነው። ያን ጊዜ ደርግ ጊዜ ነው። መጥቼ ምንም ቢሆን የመጀመሪያ ቀን ነው። ከዋና ሰዎች ጋር ተነጋግሬ በሃይማኖቱ ጉዳይ ትክክለኛ አይሁን ውሸተኛ አይሁን ሳላጣራ ዝም ብዬ እንዴት እንበረከካለሁ ብዬ ሰው ሁሉ ተንበርክኮ ቁጭ ማለት፣ ዛሬ የመጣ ሰው ዛሬ ይንበረከካል። እንዴት ይንበረከካል? ምን አውቀው ነው የንበረከካው? ብዬ ቁጭ ብዬ ኮስተር ብዬ እያየው፣ ጸሎቱ ሲጀመር ሲጀመር ፍርሃት ፍርሃት በጌታ በኢየሱስ ነሽ እግዚአብሔር ለሽ ያርጋች መንፈስ ቅዱስ ሲመጣ ሾርባ ሆኖ አሁን እናንተ አንድ ሺህ ብትሆኑ ዓይናችሁ ስንት ነው? ሁለት ሺህ ዓይን ከልሰው ይችላል፣ አይችልም? ረክተን ስላየን ለስድስት ወር አይደለም ያረካን፣ ለአንድ ዓመት አይደለም የረካን፣ በወጣትነታችን ዘመን ረክተን ጉልምስና ሲመጣ ያልጠፋብን የዘላለም ጥማችንን የቆረጠ የእግዚአብሔር መንፈስ በሕይወታችሁ ይፍሰስ። ዛሬ ዓለም በእርካታ ፍለጋ ስቃይታል። ልብሱ ለእርካታ ነው። ጌጡ ለእርካታ ነው። ዝሙቱ ለእርካታ ነው። መጠጡ ለእርካታ ነው። ድራጉ ለእርካታ ነው። የማይሞከር ነገር የለም። ለማያጠግብ ነገር ገንዘባቸው፣ ለማያረካ ነገር እድሜያቸውን፣ ለማያረካ ነገር ገዝግዜያቸውን፣ ወጣትነታቸውን፣ የልጅነት ወዘናቸውን መስዋዕት ያደርጋሉ። ግን ጥጋቡ አለ የለም ውድ ለልብስ ገዝተው ከለበሱ በኋላ ውስጡ ውድ ነገር የለም። ውስጡ ስትከፍቱ ዝሙት። ከዛ በኋላ እንደውም ይሄ ውድ ልብስ እራሱ መለበስ የለበት ትንሽ ከፍ ይበልተባል ከፍ ብሎ ገላ ሳዩ ይረካል። ለመረካ ተብሎ እኮ ነው የሚገላለቅ። ግን ያረካል አረካ